የህብረተሰቡን የልማትና የመልካም አስተዳደር ጥያቄዎች አፋጣኝ ምላሽ ለመስጠት በተለያዩ መድረኮች የታድሶ ግምገማው ሲደረጉ ቆይተዋል። ከታድሶ ግምገማው በኋላ በከተሞች ሁለንተና የልማት እንዲመዘገብ ለህብረተሰቡ ቀልጣፋ አገልግሎት ለመስጠትና ከተሞችን ለነዋሪዎች ምቹ ለማድረግ ያለመ የከተሞች የልማትና የመልካም አስተዳደር ንቅናቄ መድረክ በሰሜን ጎንደር ዞን ተካሂዷል። የስራ ዕድል ፈጠራ አነሳማውን፣ የመሰረተ ልማት ግንባታዎች አለመስፋፋት፣ ንግድና ኢንቨስትመንት የሚፈልገውን ያክል አለማደግ፣ የመልካም አስተዳደር ችግር አሁንም አለመቀረፉም፣ የከተሞች የጽዳት ውበት አለመሻሻል፣ ሌሎች ባለ ራት በከተሞቹ የተስተዋሉ ችግሮች እንደነበሩ በመድረኩ ተገምግሟል። በቢሮ ኃላፊ ማዕረግ የርዕሰ መስተዳድሩ የህዝብ ግንኙነትና አደረጃጀት አማካሪ አቶ ምግባሩ ከበደ እንዳሉትም አመራሩ ከመወያየት ይልቅ ወደ ተግባር ፈጥኖ አለመግባቱም፣ አዳዲስ አመራሮች ስራውን ያለመልመድና አደረጃጀቶችን ለመፍጠር ረጅም ጊዜ መውሰዱ፣ እነዚህ ችግሮች ጎልተው እንዲታዩ ምክንያት ሆኗል። ችግሮቹን ለመቅረፍ የአመራሩን የእውቀት ክፍተት የመሙላትና ህብረተሰቡን ያሳተፈ ስራ እየተሰራ ነውም ብለዋል። ችግር መፍታትን ጀምር የዞኑን ልማት የማረጋገጥና የመምራት ስራ በፍጥነት ተግባራዊ እናድርግ የሚል አላማ ይዞ ነው የተፈጠ ንቅናቄ መድረኩ። ስለሆነም የእውቀት ክፍተታቸውን እንሞላለን። ከአመራሩ ጀምሮ እስከ ታችኛው የህብረተሰብ ክፍል ድረስ በተግባር የምንፈጽማቸውን ስራዎች በተሟሟቀ መልኩ መፈጸም የሚቻልበትን ሁኔታ ለአመራሩ እናስገነዝባለን። በዚህ ላይ እየተመሰረተ የሰሜን ጎንደርን የልማትና የመልካም አስተዳደር ጥያቄዎች የመመለስ ጉዳይ ትኩረት አድርገን እንሰራበታለን ማለት ነው። በቀጣይም ለወጣቶች በቂ የስራ እድል መፍጠር፣ ለህብረተሰቡ ፈጣና ቀልጣፋ አገልግሎት መስጠት፣ መሰረተ ልማቶችን ማሟራትና ሌሎች አመራሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ነጥቦች ናቸው ብለዋል። አቶ ምግባሩም እነዚህን ለማሳካትም የገቢ አሰባሰብ አቅም ማሳደግ ተገቢ መሆኑን በመጠቆም በከተማ የኑሮ ውድነት በከፍተኛ ሁኔታ እየፈተነው ነው ያለ ነው። የተሰራው ስራ የከተማውን ህዝብ ሙሉ በሙሉ ከችግር አላወጣም። ስለሆነም ዩኒቨርስቲ ጨርሰው ስራ የሌላቸው ወጣቶች አሉ። በቴክኒክና ሙያ ኮሌጅ በታወቀ ሙያ ጭምር ሰልጥነው ስራ የሌላቸው ወጣቶች አሉ። በአቅማቸው ዩኒቨርሲቲ ሳይገቡ ስራ ሊሰሩ የሚችሉበት እድል በእያንዳንዱ አካባቢ እያለ እድሎቹን ከህዝቡ ጋር ማስተሳሰር ባለመቻላችን ምክንያት ደግሞ ከፍተኛ ችግር አለ። ስለሆነም አመራራችን እነኝህን ችግሮች ለቅሞ በእያንዳንዱ አካባቢ የስራ አጥነት ችግር አቅም በፈቀደ መጠን መፈታት የሚችልበት ስራ ላይ ማተኮር አለበት። በመድረኩ የተሳተፉ አመራሮችም ኃላፊነትን ከተጠያቂነት ጋር በማጣመር የህብረተሰቡን የነቃ ተሳትፎ ማዕከል ያደረገ ስራ ለመስራት መግባባት ላይ በመድረስ በቁርጠኝነት ወደ ተግባር ገብተናልም ነው ያሉት። ከተሞች ውስጥ የሚታየውን የኪራይ ሰብሳቢነት አመለካከትና ተግባርም በቁርጠኝነት በመታገል ና ከህዝቡ ጋር በጋራ በመሆን በዚህ መንገድ ችግር የሚፈጠሩን ካሉ በጋራ በመታገልና በማጥፋት በከተማ ያለውን ልማት ለማምጣትና በህብረተሰቡ የነበሩትን የመልካም አስተዳደር ችግሮች በመቅረፍ የተሻለ ከተማ ለመፍጠር፣ ውብ ከተማ ለመፍጠር፣ ጽዱ ከተማ ለመፍጠር፣ ምቹ ከተማ ለመፍጠር በህዝቡ ጋር በጋራ መስራት አለብን የሚል የአመራር ቁርጠኝነት አለ። ሰው ኃላፊነት ከተጠያቂነት ጋር ይዞ ሙሉ በሙሉ የህዝብ አገልጋይነት ስሜትን በተላበሰ ተግባራትን መፈጸም እንዳለበት የጋራ መግባባት የደረስንበት ሁኔታ ነው ያለው። በሰሜን ጎንደር ዞን በበጀት አመቱ ከ136 ሺህ በላይ የስራ እድል ለመፍጠር በቅድ ቢቀመጥም ባለፉት ስድስት ወራት ለ14600 ወጣቶች ብቻ ነው የስራ እድል መፍጠር የተቻለው። በተመሳሳይ በአመቱ ከ623 ሚሊየን ብር በላይ በቅድ የተያዘ ቢሆንም በአመቱ አጋማሽ ግን 244 ሚሊዮን ብር ብቻ ነው መሰብሰብ የተቻለው።